በመጀመሪያ በጣም ነው የምናመሰግነው፣ ምክንያቱም አንተ በዚህ በስራ ሂደት ውስጥ ብዙ ጣውረድ እንዳየህ ግልጽ ነው። ብዙ ጊዜ ስከታተልም ዲስከረጅ የሚያደርጉ ሰዎች ማለት ፕራክቲካሊ አይቻችኋል፣ አይቻልም በሂደት ያጋጠመህ ነገር ይሆናል አንተም። ስለዚህ ምንም አይነት ዲስከሬጅ እንዳትሆን፣ ነገሮችን ቦልድ ወደፊቱ መሄድ እንዳለብህ ነው ማያሰን ፈልገው ለምንድነው ይህን የምለው? አንዳንድ ሰዎች ራሳቸው ማድረግ የማይችሉትን ለምን ያደርጋል አንድ ሰው ብለው የሚነሱ ሰዎች ዝርዝር ውስጥ መግባት ስላልፈለግኩ ነው እና ለወደፊቱም በዚህ ጠንከር ብለህ ብትሄድበት ቆንጆ ነው። ሌላው ግን እኛም ለወደፊቱ ከአንተ ብዙ መማር እንፈልጋለን። በዚህ አናበቃም እና ስንደውልህ ስንጠይቅህ እንዳናስቸግረህ እና እንዳትሰለቸን ነው መማፀን የምፈልገው። በተረፈ ጥሩ ትምህርት ነው እኔ ያገኘሁት። ቆንጆ ሀሳብ ነው፣ ቆንጆ ስራ። የማሰልጠኛ ቦታ ነው ፕራክቲካል። ይሄ እዚህ ስትገባ እራሱ በቃ እዚህ የምታያቸው ነገሮች ራሳቸው እንድትማር የመጣ መሆኑን ያሳያሉና ቆንጆ ነው። በርታበት፣ ግፋበት። የበለጠ ደግሞ አስፋው ብዬ አመሰግናል። በጣም እጅጋ ሞር በቃ የተሻለ ነገር ይዘን ለመግባት ነው። ሪል የሆነ ነገር ነው የምትናገረው። አሁን ቪዲዮ ላይ ያለውና እዚህ ጋር መተን ያገኘነው ነገር እውነት ለመናገር አንድ ነው ማለት ለማስቀረት የሞከርከው ነገር የለም። እንደ ወጣትና እንደ ቢዝነስ እሱ ያለውን እንደው መድገብ ባይሆንብኝ እየተባለ ይደገማት ይባላል። እንደው በላይ ነው ማለት ነገር እኔ አሁን ቴክኒክ ውስጥ ያለው ሰው ቴክኒክ ላይ ምን እንደሚያጋጥመኝ ለት ለምሳሌ ከአንተ የቀደሙ ሰዎች ተ እዛቸጋር እንዳትሆን ወይ ዳትከተላቸው የሚያደርግ አንተ በቃ ምንም ሳይቀር ማለት ነው። ምን ለማለት እንደምችል አላውቅም። ከማንመስገን ውጭ የአንተ አይነት ሰዎች ይብዙ። አንተን ደግሞ በዚ ያበርታ በዚ እንድትቀጥል የተሻለ ነገር እንድትሰራ እግዚአብሔር ይረዳል። በፕራክቲካ አለው በእንትን በላይፍታይም ላይ ነው አንተ ውጣውረዶችን ስታይ የነበረው እና ዶሮች የሞቱ ምንም በኪሳራም በሁሉም ነገር ነው እያየህ የነበረው እኛን ግን ይህን ስልጠና አዘጋጅተህ ከአንተ እንድንማር ይሄ ነገር ሳይደርስብን እውቀቱን እንዲኖረ ስለ ፍቃድ ስለሆነ በጣም ነው የምናመሰግነው ይህን ነገር ስላዘጋጀልን እናመሰግናል በግሌ በጣም ብዙ ትምህርቶችን ያገኘሁት እንዳልኩ ከዚህ በፊት የተወሰነ ልምድ አለኝ ልምዳለኝ ብዬ በውስጤ አስብ ነበረ ግን በጣም ብዙ እንደሚቀረኝ ያየውበት ትምህርትን ያስተማርገኝ እና ራሴን በጣም አብጌት አድርጌያለሁ። እና ለዚህ ላመሰግን እፈልጋለሁ። አመሰግናለሁ። ጋር አመሰግናለሁ ስለመጣችሁ።